ቀኝ እጃችንን ወደ ውጭ አድርገን ፎጣውን በውስጥ እናደርጋለን። ወደ ከዓባ ስንደርስ ቀጥታ የምናመራው ወደ ሐጀረል አስወድ ነው። አሁን ሐጀረል አስወድ በዚህ በተዘጋጀው ምስል ከዓባን ተመስሎ በተዘጋጀው ምስል ሐጀረል አስወድ ዝጋን ያለው ስለዚህ፣ ከዚህ ነው የምንጀምረው። ለቀኝ ለከዓባ ግራችን እናደርጋለን። ግራችን ለከዓባ እናደርጋለን። ምናልባት ወደ ሐጅር አስወድ ስንመጣ ወደ ካዕባ ውስጥ ስንገባ ሐጅር አስወድ የቱ ጋር ነው የሚጀምረው? የሚለውን ነገር ላይታየን ይችላል። ሰው በጣም ብዙ ሰው ይኖራል። የዛኔ የግድግዳው በቀኝ በኩል ግድግዳ ያለን፣ ግድግዳ ላይ አረንጓዴ መብራት አለ። አረንጓዴ መብራት በቀኛችን አድርገን ሐጅር አስወድን በግራችን አድርገን በሁለቱ ትይዩ ሆነን ነው ኢሕራም ወይ ጠዋፉን የምንጀምረው። አሁን የምናደርገው ጠዋፍ ጠዋፈል ቁዱም ይባላል፣ የመግቢያ ጠዋፍ ይባላል። ዑምራ ተመቱዕ ለነየቱ ሰዎች ተመቱዕ ለነየቱ ሰዎች የዑምራ ጠዋፋቸው ነው። ቅራን ለነየቱ ሰዎችና እፍራድ ለነየቱ ሰዎች ግን የዋናውም ጠዋፋቸው ሊያደርጉት ይችላሉ ነው ስለዚህ ጠዋፈል ቁዱም በማል ሁሉንም ይሰበስባል እና አሁን ጠዋፍ የምንጀምረው ከሐጅር አስወድ ነው ከቻል ከቻል አሁን ወቅቱ ከባድ ሰው ብዛት አለ። ከቻል አሁን ግን እኛ ያው ለትምህርትም ስለሆነ ይህን ምስል አጠገባችን ያለው ትክክለኛውን እናደርጋለን፣ ማለት መደረግ ያለበትም ማለት ነው። እንደርስና ሐጀረ ሶድን በአፋችን ነው ምንስመው፣ በአፋችን ብስሚላ ብለን እንስማለን። ስመን ነው ጠዋፉን ምንጀምረው። ስለዚህ እናንተ ሐጀረ ሶድ ነው ብለን እናስባለን፣ ትስማላችሁ ማለት ነው። ከዛን ብስሚላህ አላሁ አክበር እንላለን። ብስሚላህ አላሁ አክበር ብለን ብስሚላህ አላሁ አክበር ብስሚላሂ አላሁ አክበር። አሁን ጀምረናል። አሁን ጀምረናል ስንጀምር አሁን ብስሚላሂ አላሁ አክበር ብለን ጠዋፉን ጀምረናል። የመጀመር ጠዋፈል ቁዱም ስለምን ዱብ ዱብ እያልን የምንጀምር፣ ሶስት ዙር ዱብ ዱብ እንላለን። ዱብ ዱብ እያልን አሁን ዱብ ዱብ እያልን እየሄድን ስንመጣ አሁን እዚህ ጋር እምታዩታለን፣ ይኸኛው የካዕባ አካል ነው። በዚህ ውስጥ መዞር አይቻልም። በዚህ ውስጥ መግባት አይቻልም። የግድ የካዕባ አካል ነው። ሕጅር እስማኤል ይባላል እሱ ከእሱ ውጭ ዱብ ዱብን ነው የምንለው። ዱብ ዱብ እንላለን። ዱብ ዱብ ስንል ቁርኣን መቅራት ይቻላል፣ ዝክር መዘከር ይቻላል፣ ሰላት አለ ነቢይ ማለት ይቻላል። እዚ ጋ ስንደርስ እዚ ጋ ያለው ሩክነል የማን ይባላል። ይሄኛው ሩክን ይህ ማዕዘን ሩክን የማን ይባላል። ከቻልን እሱንም በእጃችን በቀኝ እጃችን በቀኝ እጃችን እንዲህ ደበስ አድርገን ነው ብቻ እናልፋለን። በቀኝ እጃችሁ ደበስ አድርጎ ማለፍ ያለ ንኩሩን በቀኝ እጅ ከዛ እሱም ከነካም በኋላ ሐጅር አስወድ ጋ እስክንደርስ ድረስ የምናደርገው ዱዓ አለ። ምን እንላለን? ረበና አቲና ረበና አቲና ፊ ዱንያ ሓሰነተን ወፊ ልኣኸረት ሓሰነተን ወቂና ዓዛበ ናር። አሁን ሐጅር አስወድ ጋ ድረስም እዚ ጋ ስንደርስ ከቻልን እንስማለን፣ ካልቻል በእጃችን ብቻ ብስምላሂ አላሁ አክበር ብለን እንካለን። በእጅም መሳምም ካልቻልን ከሰው ብዛት፣ በእጅም መንካት ካልቻልን ከርቀት በጣት መጠቀም ብቻ ብስምላሂ አላሁ አክበር ብለን ወደ ሁለተኛው ዙር እንገባለን ማለት ነው። ስለዚህ ከርቀት በሉ ብስሚላ አላሁ አክበር ከላስ ድብ ድብ እንቀጥላለን ማለት ነው። አሁን ዱዓ ማድረግ ይቻላል። ቁርን መቅራት ይቻላል። ዝክር መዘከር ይቻላል። ሰላት አለነቢይ ማለት ይቻላል። የቻልነውን ዱዓ ማድረግ እንችላለን። በጣም ወሳኝ ቦታ ነው። ጠዋፍ ላይ ዱዓ መቁቡል ከሚሆኑባቸው ቦታዎች ውስጥ አንዱ ጠዋፍ ነው። አሁን ዙረ መተን አሁን ሩክንን የማኔጋ ደርሰናል። ስለዚህ አሁን ነካ አርገን ደበስ አርገነው እናልፋለን ያላ ለምሳሌ ከሚባሉ ዝክሮች ውስጥ እዚ ጋ የሚባለው ዱዓ ነው። በሩክን የማኒ እና በሓጅር አስወድ መሃል የሚባለው ረበና አቲና ፊ ዱንያ ሓሰነተን ወፊ ልአረት ሓሰነተን ወቂና ዓዛብ ናር። ሓጅረ ስጋ ስንደርስ ምናደርጋለን? በእጃችን ንካል። ካልቻል ከርቀት እያሳየን ብስምላ ላ አክበር ብለን ወደ ቀጣይ እንዞራለን ማለት ነው። እንዲህ እያል እንግዲህ ሰባት ዙሮችን እንዞራለን። እነዚህ ሰባት ዙሮችን ስንዞር በእያንዳንዱ ዙር በምንዞርበት ሰዓት ቁጥር ሰባትን መሙላት ያለበት፣ ከሰባት ማነስም የለበትም፣ ከሰባት በላይም መሆን የለበትም። ይህን ጠዋፍ እያደረግን እያለን ጠዋፍ እያደረግን እያለን ውዱ ቢጠፋብን ውዱ ቢጠፋብን ቶሎ ወጥተን ውዱ አድርገን ብንመጣ በጣም የተመረጠና የተሻለ ነው። ጠዋፍ እንደ ሰላትን ብሏን ነቢያችን ሰለ ላ ሰለም ምን ንግግር ብቻ አይፈቀድበትም እንጂ እንደ ሰላትን ወደ ሰላት የሚያስፈልገው ሁሉ ያስፈልገዋል። ጠዋፍ ጠኋራም ውዱ ላይ መሆን አለብን ነው ናዚጋ እዚህ ጋር ይሄ ሩክን የማኒ ነው። ቅድምም አይተናል። ይሄኛው ረበና አቲና ፊ ዱንያ ሐሰነተን ወፊ ላኺረት ሐሰነተን ወቂና ዓዛበ ናር። አሁን ሶስት ዙርናል። ሶስት ዙር ከዞርን በኋላ ዱብ ዱቡ ይቀራል። ዱብ ዱብ እንል ይቀርና ቀስ ብለን የምንራመደው ታራቀ። አሁን ጠዋፍ ስናደርግ ሌላው ምጥንቅቃ ለብን መጋፋት የለብንም ከሰው ጋር መጋፋት የለብንም። ከሴቶች ጋር በተለይ ላለመነካካት፣ ሰውንም አዛውንቶች አሉ እነሱም ላለመጉዳት በጣም ጥንቃቄ ልናደርግ ይገባል። ጠዋፍ ስናደርግ የተለያዩ ሰዎች በጀማዓ በጉሩፕ የተለያዩ የሚሉት ነገር ይኖራል። ያ ውስጣችን ሊረብሽን አይገባም። እኛ ቀልባችን ከአላህ ጋር አድርገን የግለ ሐጃዎቻችን፣ የጀማዓ ሓጃ፣ የሀገር ጉዳይ፣ የዓለም ጉዳይ፣ የዲናችን ጉዳይ፣ የአኼራችን ጉዳይ

ስንተኛ ዙራችን ነው? አራተኛ ነው ወይስ አምስተኛው ብለን ከተጠራጠርን፣ አራተኛ ነው ብለን አነሳውን ቁጥር አራተኛ ብለን ወስደን አምስተኛውን እንደግማለን ማለት ነው። ከዛ መጨረሻ ላይ ስንጨርስ ሰባተኛው ዙር ከጨረስን በኋላ ብስሚላይ አላሁ አክበር ብለን እንወጣለን። ወተኺዙ ሚን መቃም ኢብራሂመ ሙሰላ ብሎ አላ ያለውን የቁርአን ቀጽ እየቀራን እንወጣለን ማለት ነው። ወደት የምንወጣው? ከሓጅ ሰባት ዙር ጨርሰናል። ጠዋፋት እንጨርሰናል። አሁን ሰላት ለመስገድ ነው የምንሄደው። ይህ የምታዩት መቃም እብራሂምን ተምሳሌት ተደርጎ እሱ እንዲመስ ተደርጎ የተሰራ ነው። ከዚህ ጀርባ ነው የሚሰገደው እዚህ ውስጥ አይሰገድም ማለት ነው። ወተኺዙ እዚህ ውስጥ በመቃም እብራሂምና በካዕባ መሃል አይሰገድም። ምኑ አሁን የጠዋፉ ሰላት ረከዓተይን፣ የጠዋፉ የሚሰገደው ከዚህ ጀርባ ነው የሚሰገደው። ከዚህ ጀርባ ሲባል አሁኑ ቦታ በቀላሉ ላናገኝ እንችላለን። ስለዚህ ርቀንም መሄድ እንችላለን። ወደዚህ መተን፣ ከመቃመ ኢብራሂም ጀርባ መተን፣ ከዚህ ወደ ኋላ ሆነን ወደዚህ፣ ከዛ እጃችን እናስገባለን። አሁን ጠዋፍ ጨርሰናል። ያወጣውን እጃችንን እናስገባለን። ሁለት ረካ እንሰግዳለን። ሁለት ረካ ስንሰግድ በመጀመሪያው ረካ ከፋቲሓ በኋላ ቁል ያዮል ካፊሩን ይንቀራለን። በሁለተኛው ረካ ከፋቲሓ በኋላ ቁል ላ ዝንቀራና ሁለት ረካ ሰግደን እናጠናቀቃለን ማለት ነው። አሁን ጠዋፋችንን ጨርሰን ከመቃም ኢብራሂም ጀርባ ረካተን ሰግደን ተነስተናል። ከዚህ በኋላ የሚቀጥለው ምንድን ነው? በይነ ስፋ ወልመርዋ ከመሄዳችን በፊት ዘምዘም ጥግብ አድርገን እንጠጣለን። በዚሁ አጋጣሚ ዘምዘም መጠጣት ትልቅ ሱና ነው። ነቢያችን ሰለላሁ ዓለይሂ ወሰለም ማኡ ዘምዘም ሊማ ሹሪበ ለሁ ይላሉ። የዘምዘም ውሃ ለተጠጣለት ተነይቶ ለተጠጣለት ሁሉ ይሆናል ብለዋል። ማንኛውም ነገር ማለት ነው ማኡ ዘምዘም በረካለው ለተጠጣለት ነገር ሁሉ ይሆናል። ስለዚህ ዘምዘም ስንጠጣ ዱዓ ያደረግን እንጠጣለን ማለት ነው። አላሁም ዘምዘም ውሃ እንሻላህ፣ አጋጣሚ አጠገባችን ዘምዘም ውሃለና የሐቂቃ ዘምዘም ነው። ስለዚህ እንሻላህ፣ ይህን ዘምዘም ትሰጠናለህ። ይህን ዘምዘም ጥግብ አድርገን የምንጠጣው፣ አትቆጥቡ አብሽሩ፣ እንደ በመካ እስካላችሁ ድረስ ዘምዘምን ሙሉ በሙሉ መጠጣችሁ ዘምዘም ብቻ ሊሆን ይገባል። አንዳንድ ዑለማዎች ተበልዑ ይላሉ። ዘምዘም ስትጠጡ ጥግብ ባርጋችሁ ጠጡ ይላሉ። ሙናፊቆች ጥግብ ባርጎ መጠጣት አይችሉም ብሎም የገለጹበት ስላለ ዘምዘም ስንጠጣ ብስሚላህ እንላለን። ስንጠጣ ብስሚላህ አላሁመ ኢኒ አስአሉከ ዕልመን ናፊዓን ወርዝቀን ዋሲዓን ወሽፋአን ሚን ኩሊ ሰቀም አው ሚን ኩሊ መረድ የሚል ዱዓ አድርገን የምንጠጣው እንሻላ መጠጣት ብቻ አይደለም። ሰውነታችን ላይ እንደፋለን። እንደዚሁ ሰውነታችን ላይ እንደፋለን። ዘምዘም ኸላስ ለእናንተ ጠጡ። ይሄ ዘምዘም ትልቅ በረካ ያለው ነው። ጀዛኩሙላህ ኸይረን እንሻላ። አሁን ዘምዘም ውሃን ስጠው ለሱ። በቀኝ እጅ ነው የምንጠጣው እንሻላ። ብቻል ችግር የለም። ወደ ቅብላ ዞሮ መጠጣትም ቆንጆ ነው። ቢስሚላህ አላሁም ኢኒ አስአሉከ ዕልመ ናፊያን ወርዝቀን ዋሲዓን ወሽፍአን ሚንኩል ሰቀም የሚል ዱዓ አድርገን እንጨርሳለን ኢንሻኣላህ። አሁን ዘምዘምን ጠጥተናል። ከዚህ በኋላ የምንቀጥለው ጠዋፍ ወደ ሰዒይ ከመሄዳችን በፊት እዚህ በከዕባና ሒጅር ኢስማዒል መቃም እብራሂም ላይ የሚደረጉ ስህተቶች አሉ፣ ብዙ ሰው የሚሳሳታቸው ማለት ይቻላል እና እነዚያን ስህተቶች ለመግለጽ እሞክራለሁኝ። ወደ ስህተቶች ስንመጣ ጠዋፍ ሰዎች ጠዋፍ ሲያደርጉ ሊሆን ይችላል፣ ጠዋፋችን አቋርጦ ሊሆን ይችላል፣ በጠዋፍ ማለት ሊሆን ይችላል። ይህኛውን የመሳም ነገር የመዳበስ፣ አንዳንዶች እንዲዳብሳሉ፣ አንዳንዶች ይስማሉ። ይህ ሁሉ አይደረግም። ከጠዋፉ ጋር ምን የሚያገናኘው ነገር የለም። ይህ ማለት መቃመ ኢብራሂም የሚባለው ነቢላ ኢብራሂምን አላህ ሱብሐነሁ ወተዓላ ከነቢላ እስማኤል ጋር ከዓባን ገንቡ ብሎ ሲያዛቸው ከዓባን ሲገነቡ እዚህ ጋር ድንጋይ አለች እዚች ድንጋይ ላይ ይቀመጡ ነበር። አንዳንዴም እንደ ሊፍት ትሆንና ብድግ ታደርጋቸውና ከዕባ እንዲገነቡ ታደርጋቸው ነበር። አንዳንዴም ይዞሩባትም ነበር እንደ ሊፍት የምታገለግል ነበረች። ነው እና ከዕባ መቃሚ እብራሂም ምስል ላይ እግራቸውን ምልክት አለ። ነው እንደ አሳር አላህ በቁራን ወተኺዙ ሚን መቃሚ እብራሂም ሙሰላ ብሎ ቦታውን ስለጠቀሰው ለዛ ለምልክትነት የተቀመጠ እንጂ በራሱ በረካ የለውም። ያው ድንጋይ ነው፣ ከድንጋይ የተሠራ ነው ከሲሚንቶ የተሰራ ነው። መስታወት ነው። ሌላ ነገር የለውም። አንዳንድ ሰው ሲስሙት ሲያቅፉት ልታዩ ትችላላቸው። አንዳንድ ሸኾችም ይቆማሉ ይህን ነገር የሚከለከሉ እዚህ ምንም አይሳምም ምን በረካ የለውም ብሎ ይተነገራልና እዚህ ላይ ልንሳሳት አይገባም። ነው ሌላው ብዙ ጊዜ የሚፈጸመው ስህተት ሕጅር እስማኤልም ጋር ሕጅር እስማኤልንም ደ የመዳበስ የመሳም ነገሮች ይከሰታሉና ያንም መጠንቀቅ አለብን። ከካዕባ በቃ እንድንስመው እንድንነካው የተደነገገልን ሀጀር ይህኛው ሀጀር አስወድ ነው። ሀጀር አስወድን እንስማለን እነካለን፣ ካልቻን በሩቅ እናመላክታለን። ከዛ ሩክን የማኒ ነው የሚዳበሰው። ከዛ ውጪ ዳብሱት፣ ንኩት ተብሎ የተነገረ ነገር የለምና ባልተነገረን ነገር ላይ እየተጨናነቅን ጠዋፋችንም እንዳይበላሽብን ዒባዳችን እንዳይስተጓጎልብን በተነገረ መሰረት ብቻ እንፈጽምላቸዋለሁ። አሁን ቀጥታ ወደ በይነሰፋ ወልመርዋ ነው የምንሄደው።